ሰላም ጤና ይስጥልኝ። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለተ ሮብ ያዘጋጀናቸው አዳዲስና ትኩስ መረጃዎች ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት ጋብዛለሁ። ዓለም አቀፍ የቀይ መስቀል ኮሚቴ በትግራይ ክልል የሚገኙ ተፈናቃዮች ተንቀሳቃሽ የህክምና አገልግሎት የሚያገኙበትን ሁኔታ እያመቻቸ መሆኑን አስታወቀ። በትግራይ ክልል የሚገኙ ተፈናቃዮች ጉዳይ አሳሳቢ ደረጃ ላይ መድረሱን መነገሩን ተከትሎ ዓለም አቀፍ የቀይ መስቀል ኮሚቴ ለነዚህ ተፈናቃዮች እያደረገ ያለውን ድጋፍ ለማጣራት ተቋሙ የተጠየቀ ሲሆን የዓለም አቀፍ የቀይ መስቀል ኮሚቴ የሕዝብ ግንኙነት ተቆጣጣሪ ስቴቨን አንደርሰን በግጭት ምክንያት ጉዳት ለደረሰባቸው ተፈናቃዮች በመቀሌ ከተማ በቋሚነት አገልግሎት የሚሰጥ ተቋም መኖሩን ገልጸው በሽሬ የተንቀሳቀሰው ይህንን አገልግሎት የሚሰጡ ባለሙያዎች እያመቻቸ መሆኑም በነበራቸው ቆይታ ተናግረዋል። ከዚህ በተጨማሪ የፊዚዮቴራፒ አገልግሎትና የተለያዩ እንደ ዊልቸር ያሉ የቁሳቁስ ድጋፎችን እንዲያገኙ እየተሰራ ይገኛል ያሉት ኃላፊው ተፈናቃዮች ከቤተሰቦቻቸው ጋር የሚገናኙበት እንዲሁም ለፆታዊ ጥቃት የተጋለጡትም ነፃ የህክምና አገልግሎት እንዲያገኙ መደረጉን ተገልጿል። ተቋሙ ሀያ የጤና መዋቅሮችን በህክምና ቁሳቁሶች እየደገፈ መሆኑ የተገለጸ ሲሆን ከትግራይ ክልል ውጭ በተለያዩ አካባቢዎች ለሚገኙ ተፈናቃዮች ድጋፍ እያደረገ መሆኑን ስቴቨን አንደርሰን ጨምረው ተናግረዋል። መረጃው የዳጉ ጆርናል ነው። በሐራ መሬት ጦርና በህወሓት ሰራዊት ጦር መካከል ግጭት ተቀሰቀሰ። ሰሞኑን ከአፋር ክልል ተነስቶ ወደ ትግራይ ክልል መንቀሳቀሱን ያሳወቀው የሐራመሬት ጦር ማረፊያው በንደርታ አውራጃ ወጀራት ኢስራእዲ ወረዳ ሰን አለ ተብሎ በሚጠራ አካባቢ ሲያደርግ የህወሓት ጦርም ከሁሉም የትግራይ አካባቢዎች ጦሩን ወደ ስፍራው አጉርፏል። ትናንትና ሰኔ 24 2017 ዓም በስፍራው ሁለቱም ኃይሎች የተታኮሱ ሲሆን አምስት ያክል ድሽቃ በስፍራው እንደተተኮሰም ከስፍራው የደረሰን መረጃ ያሳያል። የወጀራት ህዝብ በተኩሱ ምክንያት በከባድ ጭንቀትና ፍርሃት ውስጥ የገባ ሲሆን የወጀራት ኢስራአዲ የሀገር ሽማግሌዎች ወደ ሁለቱም አካላት በመሄድ ውጊያው እንዲያስቀሩ የተማጸኑ ሲሆን ለጊዜው ሽምግልናቸው ተቀባይነት አግኝቶ ጊዜያዊ የተኩስ አቁም ስምምነት እንደተደረገ ከስፍራው የሚወጡ መረጃዎች ያሳያሉ። ዛሬ ሰኔ 25 2017 ዓ ም እነዚህ የቀዮ የሀገር ሽማግሌዎች ወደ ሁለቱም የጦር ገራ እንደሚሄዱም ተገልጿል። በ2017 ዓ ም በጀት ዓመት ከ6000 በላይ ምርመራዎችን በማከናወን ከ5600 በላይ ተጠርጣሪዎች በቁጥጥር ስር መዋላቸው የኢትዮጵያ ፌዴራል ፖሊስ ገለጸ። የፌዴራል ፖሊስ ወንጀል ምርመራ ቢሮ የኦፕሬሽን ዋና መምሪያ ኃላፊና የወንጀል ምርመራ ቢሮ ኃላፊ ተወካይ ሙሊሳ አብዲሳ በሰጡት መግለጫ ቢሮው በሽብር ወንጀል፣ ታክስ ማጭበርበር እና መሰል ወንጀሎች ላይ ምርመራዎችን እንደሚያከናውን ተናግረዋል። ከተቋማትና ህብረተሰብ ጋር በተሰራው ስራ ህብረተሰቡን የሚያወናብዱ ሀሰተኛ መረጃዎችን ባጠረ ጊዜ በማጋለጥ ተሳታፊዎች በህግ እንዲጠየቁ ማድረግን ጨምሮ ከውስጥና ከውጭ ተደራጅተው የሽብር ወንጀል ለመፈጸም የሞከሩ ከ450 በላይ ተጠርጣሪዎችን ወደ ህግ ማቅረቡን አብራርተዋል። በሞባይል ባንኪንግ ወንጀል ዋና ተዋናዮች ከ80 በላይ ተጠርጣሪዎችን፣ በሙስና ወንጀል 260 በህገወጥ መሳሪያ ዝውውርና ሌሎች የኮንትሮባንድ እቃዎች ላይ የተሰማሩ 143 ተጠርጣሪዎችን፣ በአደንዛዥ እጽ ዝውውር የተሳተፉ የውጭ ዜጎችን ጨምሮ 86 ተጠርጣሪዎችንና 25 በህገወጥ የሰዎች ዝውውር የተሰማሩ ተጠርጣሪዎችን በቁጥጥር ስር መዋሉን ገልጸዋል። በዚህ ዓመት ከፍተኛ የማጭበርበር ወንጀል ምንጫቸው ባልታወቁ የኦንላይን ግብይቶች፣ የሞባይል ባንኪንግ እና የተለያዩ የኦንላይን አገልግሎቶች መፈጸሙን የተናገሩት ኃላፊው ማህበረሰቡ ከመሰል መጭበርበሮች ራሱን እንዲጠብቅ አሳስበዋል። በተጨማሪም ቴክኖሎጂን በመጠቀም በተሰሩ ስራዎች አበረታች ውጤት መገኘቱን አንስተዋል። የፎረንሲክ ምርመራ ስራን ለማሳደግ በተሰራው ስራ የዲኤንኤ ምርመራ የእሳት ቃጠሎና የአደንዛዥ እጽ ዝውውርን ሳይንሳዊ በሆነ መንገድ በመመርመር በፍጥነት መለየት መቻሉን ተናግረዋል። በተያዘው በጀት ዓመት ከ6000 በላይ ምርመራዎችን በማከናወን ከ5600 በላይ ተጠርጣሪዎችን በቁጥጥር ስር መዋሉን ያስታወቀው የኢትዮጵያ ፌዴራል ፖሊስ አንድ ሺህ የሚደርሱ ተጠርጣሪዎች የጥፋተኝነት ውሳኔ እንዲያገኙም ተደርጓል ብለዋል። በአጠቃላይ 104 ቢሊዮን ብር የሚገመት ጉዳት የደረሰባቸው የምርመራ መዝገቦች ባማከለ መልኩ ለመስራት መቻሉንም ጠቁመዋል። የግብፁ መሪ አልሲሲ ከሊቢያው አዛዥ ካሊፋ ሀፍታር ጋር ከተወያዩ በኋላ በካይሮ ከአልቡርሃን ጋር መከሩ። ፕሬዚዳንት አብዱልፈታህ አልሲሲ ከሊቢያው ወታደራዊ አዛዥ ካሊፋ ሀፍታር ጋር ተገናኝተው በቆጠናዊ ውጥረት ዙሪያ ውይይት ካደረጉ ከሰዓታት በኋላ ከሱዳን ሉዓላዊ ምክር ቤት ሊቀመንበሩ ጀነራል አብዱልፈታህ አልቡርሃን ጋር በካይሮ ተገናኝተው መክረዋል። ምንጮች እንደገለጹት ከሆነ አልቡርሃን በስፔን ሴቪል የተካሄደውን የመንግስታቱ ድርጅት ኮንፈረንስ አቋርጠው የወጡ ሲሆን ከስፔን የውጭ ጉዳይ ሚኒስቴር ጋር ሊያደርጉት የነበረው ውይይትም ሰርዘዋል። ከስፔን በቀጥታ ወደ ካይሮ ያቀኑት ጀነራሉ የሊቢያው ምስራቃዊ አዛዥ ሀፍታርም በካይሮ በነበርበት ወቅት እዛ መድረሳቸው ተዘግቧል። የሲሲና የሀፍታር ስብሰባ የውጭ ኃይሎችና ቅጥረኞችን ከሊቢያ የማስወገድ አስፈላጊነት ላይ ያተኮረ መሆኑን የግብጽ መንግስት ሚዲያ ዘግቧል። ንግግሮቹ በሱዳን በግብፅና በሊቢያ መካከል ያለውን ስትራቴጂካዊ የድንበር ትሪያንግል በፓራሚትር ፈጣን ድጋፍ ሰጭ ኃይሎች መያዙን ተከትሎ ነው። የሱዳን ጦር ለሊቢያ አዛዥ ከሊፋ ሀፍታር ታማኝ የሆነ የሳላፊስት ሚሊሻ አርኤስኤፍን ረድቷል ሲል ከሷል። በሊቢያ የአርኤስኤፍ ወታደሮች ማሰልጠኛ ካምፖችን አሉ በሚልም ዘገባዎች ይወጣሉ። ውይይቱን የሚያውቁ ሁለቱ ምንጮች ሲሲ የድንበር ውጥረቱን ለማርገብ ቡርሃንና ሀፍታር ለማስታረቅ ሊጥሩ እንደሚችሉም ተናግረዋል። የግብፅ ፕሬዚዳንት ባወጣው ይፋዊ መግለጫም ቡርሃንና ሲሲ የሁለትዮሽ ግንኙነታቸው ማጠናከር የሱዳንን መልሶ ግንባታና የኢኮኖሚ ትብብርን ማጠናከር ላይ ተወያይቷል ብለዋል። ሲሲ ግብፅ የሱዳን አንድነትና ሉዓላዊነት እንደምደግፍ አረጋግጧል ሲል መግለጫው አክሏል። ሁለቱም መሪዎች በሀገሪቱ ቀጣይነት ባለው ግጭት ለተጎዱት የሱዳን ዜጎች ሰብአዊ እርዳታ ለማድረስ የሚደረገው ጥረት አጠናክሮ መቀጠል እንዳለበትም ተስማምቷል። የየመን ሁቲዎች እስራኤል ላይ ጥቃት ሰነዘሩ። ጥቃቱ የቤንጉሪዮን አየር ማረፊያን በዋናነት ኢላማ ያደረገ ሲሆን ከባድ መልእክት ለእስራኤል ያስተላለፈ ሆኗል። የሁቲው ወታደራዊ ቃል አቀባይ የአህያ ሳሬ ሃይፐርሶኒክ ባላስቲክ ሚሳይል ጥቅም ላይ መዋሉንም ይፋ አድርገዋል። ሌሎች ሶስት አካባቢዎችም በሰው አልባ አውሮፕላኖች ማለትም ድሮንስ በመታታቸው የአህያ ሳሬ አሳውቀዋል። ጥቃቱ አላማውን አሳክቶ ሚሊዮኖች ወደ መጠለያ እንዲገቡ አድርገዋል፣ ያሉ ሲሆን የቤንጉሪዮን አየር መንገድም ስራ እንዲያቆም አድርገናል በሚል ሀሳባቸው ሰጥተዋል። በሌላ በኩል የእስራኤሉ መከላከያ ሚኒስተር እስራኤል ካትዝ የሚሳኤሉን መወንጨፍ ተከትሎ አጸፋዊ ከፋል በሚል ዝተዋል። ካትዝ የሰናን አስተዳደር ከቴሄራን ጋር ለማመሳሰል ሞክረዋል። በእስራኤል ላይ እጁን ያነሳ ሁሉ እጁን ይቆረጣል በሚልም አስጠንቅቀዋል። እስራኤል ካትዝ ይህ ውጥረት መካከለኛ ምስራቅን ወደ ባሰ አደጋ ይከተዋል የሚል ስጋትም ተደቅነዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን ለሩሲያ ተሰልፈው ሲዋጉ ህይወታቸው ላለፉ የሰሜን ኮሪያ ወታደሮች መታሰቢያን አደረጉ። የኮሪያ ማዕከላዊ ቴሌቪዥን ባጋራው ምስል የሰሜን ኮሪያው መሪ ኪም ጆንግ ኡን በሩሲያ ዩክሬን ጦርነት ለሞስኮ ተሰልፈው ሲዋጉ ለነበሩ በኩርስክ ህይወታቸው ላለፈው ወታደሮቻቸው የማስታወሻና ሰንደቅ ዓላማ ስነስርዓት ማድረጋቸው ታውቋል። ይህ ስነ ስርዓት ሲከናወንም ፒዮንግያንግ እና ሞስኮ ስትራቴጂካዊ አጋርነታቸው ይበልጥ እንደሚያጠናክሩ ነው የተነገረው። በሰሜን ኮሪያ ወታደሮች መታሰቢያ ስነ ስርዓት ላይ የታደሙት የሩሲያ የባህል ሚኒስትሯ ኦጋሊዮ ማቮ በበኩላቸው ለሩሲያ የተከፈለው መስዋዕትነት በማሰብ ወታደሮችን በእንባ ጭምር ማስታወሳቸው ዘገባው አስፍሯል። ሰሜን ኮሪያ ለሩሲያ የሚዋጉ ከ ስድስት ሺህ በላይ ወታደሮች በጦርነቱ ያሉ ሲሆን የደቡብ ኮሪያ የስለላ ኤጀንሲም በቀጣዮቹ ሁለት ወራት ፒዮንግያንግ ተጨማሪ ወታደሮቿን ለሩሲያ ታሰልፋለች የሚል መረጃ አውጥቷል። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለተ ሮብ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች ዘገባዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ።